ተመልካቾቻችን ስለምታሽከረከሩት ተሽከርካሪ በቂ የሆነ ቴክኖሎጂያዊ እውቀት እንዲኖራችሁ በማሰብ ኢትዮ አውቶሞቲቭ በአንድ ጋራዥ ተገኝቶ የሰራውን ፕሮግራም ወደ እናንተ እናደርሳለን። ፕሮግራሙን እንድትከታተሉ ጋብዛለን። መልካም ቆይታ። ሰላም ሰላም! የኢትዮ አውቶሞቲቭ ተከታታዮቻችን መካኒካል ኢንጂነር የነቃቸው ማስረሻ ነኝ። በባለፈው ሳምንት ቀደም ስላሉት መኪኖች በተዋቢነት ደግሞ ስለ ወያኔ ዲክስ አንስተን አውርተን ነበር። ዛሬ ደግሞ ከወያኔ ዲክስ ቀጠል ብሎ ወደ መጡት ዘመናዊ ወደ ሆኑት መኪኖች ገብቼ ወደ ቶዮታ ኮሮላ ከጎኒ በመታት ወደ ቶዮታ ኮሮላ የምትባለው መኪና የተቻለኝን ያህል ኢንፎርሜሽን ለመስጠት እሞክራለሁኝ። አብራችሁን ስለሆናችሁ እናመሰግናለን። እቺ ቶዮታ ኮሮላ 2003 ሞዴል መኪና ነች። በፊት ላይ ወያኔ ከሚባሉት ወይ ደግሞ እነሱም ቶዮታ ኮሮላ ናቸው የሚባሉት፣ ከነሱ ቀጠል ብሎ በጥሩ ስሪት አብዴት አድርገው ራሳቸውን ማንፋክቸራቸው ጥሩ ሆኖ ነዳጅ አበላላቸው ፐርፎርማንሳቸውን አሻሽሎላቸው የመጡት መኪኖች ናቸው። እነዚህ ከጎን የምትመለከቷት 2003 ሞዴል ነች። እንግዲህ ብዙ ነገሯ አድቫንስድ ነው። እነዚህ አብዛኛው ነገራቸው ኤሌክትሪካል ናቸው። ከነዛ መካኒካል ስሪታቸው በጣም የተለዩ ናቸው። ኢሲዩ የሚባል ኮምፒውተራቸው አላቸው። እያንዳንዱ ነገር ኮንትሮል የሚሆነው በኢሲዩ ወይ ደግሞ ኮምፒውተራይዝድ በሆነ ሲስተም ነው ማለት ነው። እቺ መኪና በአጋጣሚ እኔ ጋርም ለሰርቪስ ኦቨር ሆል መታ የቆመች መኪና ነች። እንግዲህ እያንዳንዱ ፓርት በተቻለ መጠን ባለኝ ደቂቃ ዲፕ እየገባው ለማሳየት ሞክራለሁ። እዚህ ጋር እንግዲህ ሲልድ ባትሪ ተደርጎላታል። ኤርዳክት የሚባለው አለ። ይህንኛው ሲስተማቸው ኤርዳክት ነው። አየር ወደ ውስጥ ወደ ሞተር የሚያስገባባቸው ሲስተም ነው። ይህንኛ ያላቸው ኤርዳክት ውስጥ እዚህ ጋር ፊልተር አላቸው። በአጋጣሚ ፊልተሩ ያው በጣም ክሎግድ ያደረገ የቆሻሻ ስለሆነ ልንቀይርለት አውጥተነዋል ማለት ነው። ኤርዳክት ቀጥታ የሚገናኝበት እንደምታውቁት ከካርቢተር ሲስተም ጋር ነው ማለት ነው። የነዚህ ካርቢተር ሲስተም እንዳለ ሙሉ ለሙሉ ኮምፒውተራይዝድ የሆነ ኮምፒውተር ካርቢተር ሲስተም ነው ያላቸው። እነዚህ ሁለት ሶስት ሞዴላቸው እያንዳንዱ የሚሰራ ያው ነዳጅ መስጫቸው ካቦ ነው። ሁለት ሰባት ሁለት ሺ አስር እየሄዱ የሚመጡት ነገር ግን ነዳጅ መስጫ ካቦ የሚባል ነገር የላቸውም። እያንዳንዱ ኮንትሮል የሚደረገው ኤሌክትሪካል ነው። ካቦ የሚባል ነገር የለው። እዚህኛዋ ላይ ካቦ፣ የነዳጅ መስጫዋ ካቦ ነው። ወደዚህ ጋር ስንመጣ ይሄ ቪቪታይ የተባለበት ምክንያት ምንድን ነው? ቫሪያብል ቫልቭ ታይሚንግ ዊዝ ኢንቴሊጀንስ የሚባሉት መኪኖች ናቸው። እነዚህ ቫሪያብል ቫልቭ ታይሚንግ የተባለባቸው ምክንያት ምንድን ነው? ኢንቴክና ኤግዞስት ካምሻፍት የሚባሉ አላቸው። በምንፈልገው መጠን አሁን ለምሳሌ ዳገት አፒል በምንወጣበት ሰዓት ላይ የኢንጂን ፐርፎርማንሱ ይለያል። ዳውን ሂል ወይም ደግሞ ሜዳማ የሆነ ላይ ደግሞ ስንሄድበት ደግሞ የኢንጂን ፐርፎርማንስ የሚያወጣው ፐርፎርማንሱ ይለያል ማለት ነው። ያንኛውን ከነዳጅ ኮንሳምፕሽናቸው ጋር እንዲለያየ ወይ ደግሞ እንደፈለግን መኪናውን እንደሚፈልገው እንደምቾቱ አድርጎ አድቫንስ ሪታርድ፣ አድቫንስ ሪታርድ እያደረገ የሚያስኬድበት ሂደት ነው ቪቪቲ አይ የሚባላቸው አብዛኛው ጊዜ ማለት ነው ውስጥ የኛውን ከቨራንስቼ ባሳያቸው እያንዳንዱ ላይ ቀደም ባለው ላይ ኢግኒሽን ካፓቸውን አይተናል፣ ቦቢና የሚባለው ነገር ግን እዚህ ላይ ደግሞ እንደምታዩት እያንዳንዳቸው በዋይር የሚመጡ ወይ ደግሞ ኤሌክትሪካሊ ኮንትሮል የሚሆኑ ናቸው። ለእያንዳንዱ ቤት አሁን ይሄኛው ፎር ፒስተን የሚባለው ነው። ለእያንዳንዱ ቤት እያንዳንዱ አንዳንድ የሆነ የራሱን የቻለ ኢግኒሽን አላቸው ማለት ነው። ይህንኛው የምታዩት እዚህ ጋር ኢንቴክ ማኒፎልዱ ወይ ደግሞ አየር ቀጥታ የሚያስገባበት ፓርቱ ነው ማለት ነው። ከሱ ጎን ኦልተርኔተር ወይም ደግሞ ዲናሞ ምንለው አለ ማለት ነው። እዚህ ጋር ከዚህ ጋር ይሄኛው ኢንጂን ሰፖርት አላቸው። ይህንኛው መኪኖች አብዛኛው ጊዜ ምንድናቸው መካኒካል ስላልሆነ መሪያቸው ምንድነው? ኤሌክትሪ ማን ነው ሃይድሮሊክ ሲስተም ነው የሚጠቀሙት ማለት ነው። መሪውን ስናዝ ከላይ መካኒካል ነው የምናዘው፣ ነገር ግን ወደ ታች እየወረደ በሚመጣበት ሰዓት ላይ ሃይድሮሊክ ሲስተም ነው ማለት ነው። ጎማችንን ወደ ግራና ወደ ቀኝ እንዲያዞር የሚያደርግልን ይችኛ የሃይድሮሊክ ሲስተም ላይ ፓወር ስቲሪንግ ፓምፑል ውስጥ የሚገባው ፍሉድ ማቆሪያ ነሽ ወይ ደግሞ ደሞ ቋቷንሽ ማለት ነው፣ ሪዘርቮየር ማለት ነው። ያቺኛ እዚህ ጋ እንደምታዩት ይሄ ፍሉድ ሌቭል አላቸው ማክሲመምና ሚኒመም፣ ሚኒመም የሚል ፍሉድ ሌቭል አላቸው። ልክ ሰርቪስ በሚደረግበት ሰዓት ላይ መኪና ሃይድሮሊክ ሲስተሙ ላይ ምንድነው ቼክ የምናደርግለት ይሄ ፍሉዱ። አንደኛ ነገር መቆሸሹ ማለት ለሳቅሙ ምን ያህል ነው የሚለውን ነገር ቼክ እናደርጋለን ማለት ነው። ከቆሸሸ በጣም ያው ፍሉዱ መቀየር ደረጃ ላይ ስለምንደርስ ማለት ከቆሸሸ በጣም የፍሉዱን መቀየር ደረጃ ላይ ስለምንደርስ የማለስለስ አቅሙ ቪስኮስቲ ሬቱን ቼክ እናደርጋለን ማለት ነው። ከቆሸሸ ያው ሙሉ ለሙሉ ሪፕሌስ ስለሆነ፣ ካልቆሸሸና ንጹህ ከሆነ ግን ለቀጣይ ሰርቪስም ወይ ደግሞ የሚያሰራ አይነት ከሆነ ፓምፑ ላይ ያለው ነገር ጥሩ ከሆነ ምክንያቱም ይህንኛው ልክ ዘይት በሚቆሸሸበት ሰዓት የሃይድሮሊኩ ሃይድሮሊክ እንዳልኳችሁ ፓምፑ አለው። ፓምፑ ላይ ድምፅ ማምጣት ይጀምራል። መሪ እንደፈለገ መታዘዝ አይጀምርም። እነዛ እነዛን ቼክ አድርገን ሰርቪስ ሰዓቱን እንጠብቅለታለን ማለት ነው። ቀጣይ ወደ ሬዲተራችን ስንመጣ ሬዲተራቸው እንደምታዩት ትንሽ ሰፋ ያለ ነው። ምክንያቱም ሞተራቸውም ተለቅ ያለ ስለሆነ ሬዲተራቸውም ሙሉ ለሙሉ ሰፊ ነው። ይህንኛው ሰርቪስ ስናደርግ ምንድን ነው። የእነዚህ መኪኖች ላይ ካፕ አላቸው። ካፓቸው ላይ ይሄ የሬዲየተር ካፑ ላይ ቫልቭ አለቻቸው። ቫልቭ አንደኛ ነገር መጫወት መቻሏል፣ ሁለተኛ ነገር ደግሞ ስቲፍ አለመሆኗን ቼክ እናደርጋለን ማለት ነው። ይህንኛው ቫልቭ ሲቆረጥ ምንድን ነው የሚያደርግብን ውሃ ቶሎ ቶሎ የማግበል አይነት ባህር ያመጣል። ሁለተኛ ነገር ደግሞ የሬዲየተር ላይ ኤክስፓንሽን ታንክ የሚባል ከዚህ በኩል ይሄ ኤክስፓንሽን ታንክ ካፓችን ነው፣ ውሃ ፊልድ የምናደርግበት ነው ወደዚህ በኩል ውሃ መገልበጥ አይነት ውሃ ያመጣል። ነገር ግን ሬዲየተሩ ላይ የሚኛው ላይ ምንም አይነት ውሃ አይኖርም። የዛን ሰዓት ላይ ምንድን ምንድን ነው የሚሆነው ይቺ የሬዲየተር ካፓ፣ እሷ ላይ ቫልቭ ማሰራ ከሆነ ወይ ደግሞ ዊራት አድርጋ ወይ ተበልታ ወይ ተቆርጣ ወደ ውስጥ አብዛኛው ጊዜ የምትበላ ስለሆነች እሷን ፓርት ቼክስ እናደርጋት። የተበላ ከሆነ አለመሆኑ ያው ሰርቪስ እናደርግ እያንዳንዱ ነገር ቼክ ማድረግ ስላለብን ኢንስፔክት ማድረግ ስላለብን፣ አለመበላቷን፣ ስቲፍ አለመሆኗን፣ መንቀሳቀሷን ቼክ አድርግ እናደርጋለን ማለት ነው። ትንሽ ግምት የሚሰጣት ነገር ግን ትልቅ ቃለችችኛ። ምክንያቱም ለምንድን ነው አብዛኛው ጊዜ ሰዎች ላይ የሚነሱ ጥያቄዎች አሉ። ሞተር ይሞቅብኛል፣ ሙቀት አለው ጌጁ፣ የሙቀት ጌጁ ቶሎ ቶሎ ይነሳብኛል የሚባል አይነት ነገር አለ። ምክንያቱም እነዚህ መኪኖች በጣም ሴንሲቲቭ ናቸው። ኤሌክትሪካሊ ኮንትሮል እንደመሆናቸው መጠን ሴንሲቲቭ ናቸው። ስለዚህ ጠዋት ጠዋት ላይ መጀመሪያ ላይ ኢንጂናችን ስታርታፕ ከማድረጋችን በፊት ውሃ በትክክል ፊልም ማድረጋችንን ቼክ ማድረግ አለብን። ሬዲተር ካፓችን በሰራት መክደን መቻል አለብን። ሁለተኛ ነገር፣ ሶስተኛ ነገር ደግሞ ኤክስፓንሽን ታንካችን ብዙ ጊዜ ሰው ሚሸወደ ወይም ደግሞ ግምት ውስጥ የማይገባው ነገር ምንድነው፣ ልክ ሬዲተር ላይ ምንም ችግር የለውም፣ ፊልም እናደርግበት ያው ማክሲመም ዛ ላይ ሲደርስ የዛን ሰዓት ላይ ኦቨር ስለሚፈስ ችግር የለውም። ነገር ግን ኤክስፓንሽን ታንኩ ላይ ሊሚት አላቸው። የራሳቸው ፉልና ኢምፒቲ የሚባልባቸው ሊሚት አላቸው እና ኤክስፓንሽን ታንካችን ምን ጊዜም እስከ ሙሉ ድረስ ፊል አናደርግም። ለምንድን ነው ፊል ማናደርገው? እስከ ሙሉ ድረስ ሆኖ ፊል ለምን እንደሆነ ማናደርገው እዚ ጋር ማየት ያለብን ነገር ምንድነው ሌቭል አላቸው። ሌቭሉ ምንድነው የሚሰራለት እዚ ጋር ኤክስፓንሽን ታንክ ላይ ስንል ሬዲተራችን ወይም ደግሞ ያው ሬዲተራችን ውሃ ሰርኩሌት ነው የሚያደርገው ውሃ ሰርኩሊት እያደረገ የቀዘቀዘ ውሃ ወደ ኢንጂን ያስገባል የሞቆ ነው ያቀዘቀዛል ፋን ስላለው ማለት ነው በፋን አማካኝነት ስለዚህ የዛን ሰዓት ላይ ቀን ሙሉ ይሰራና ሬዲተራችን ቀን ሙሉ ይሰራና ቫክዩም ማታ ላይ ቫክዩም የመስራት አይነት ወይም ደግሞ ሬዲተር የመጨማደድ አይነት እንትና አለው ሙቀት ስለሚኖረው ኤክስፓንድ ማድረግ ይፈልጋል ሬዲተር የዛን ሰዓት ላይ ውሃ ከየት ነው የሚወስደው ከኤክስፓንሽን ታንክ ይወስድና ያ የተጨማደደው ፓርት ያንኛውን ስፔስ እንዲይዝ ያደርገዋል ማለት ነው ፉል አድርገን ይሄንኛው የሆነ ኤክስፓንሽን ታንካችን ፉል በምናደርግበት ሰዓት ምንድነው የሚያደርገው? ያንኛው ስፔስ አይኖረው፣ የመጨማደድ ባህሪውን ያሳጠዋል ማለት ነው። ያንኛው መተንፈስ ልክ እንደ ላንግ እንደ ሰው ልጅ ላንጋችን እንደ ሳምባችን መተንፈስ ኤክስፓንድ ሪታርድ፣ ኤክስፓንድ ሪታርድ ማድረግ ይፈልጋል። ልክ ሙሉ ሆኖ ፊል በምናደርግበት ሰዓት ላይ ግን ምንም አይነት ስፔስ ስለማይኖረው የዛን ሰዓት ላይ ምንም ኤክስፓንድ አያረግም፣ ሪታርድ አያረግም። ስለዚህ ሬዲያተራችን እያጨናነቅ ነው ነው ማለት ነው። ስለዚህ የራሱን ሊሚት ወስደንለት ፉል እና ኢምፕቲ የሚለው ሰዓት ላይ እሷን ቼክ አድርገን ጠዋት ላይ ውሃችንን ፊል ብናረግ ጥሩ ነው ማለት ነው። በተጨማሪ ደግሞ ጠዋት ላይ ፊል ካደረግን በኋላ በትክክል ሬዲየተር ካፓችንን በትክክል መዘጋቱን ቼክ ማድረግ አለብን ማለት ነው ሁል ጊዜ። ምክንያቱም አንዳንድ ጊዜ ፊል እናደርግና ሬዲየተር ካፓችን ላይ እንደምታያት ሁለት አይነት ሁክ የምታደርገበት ቦታ አለቻ። እቺ ሁክ የምታደርግበት ቦታ ላይ ደግሞ ሬዲየተር ካፑ የሚቀበልበት ላይ የራሷ የሆነ ቦታ አለች አትና በስራት ካልዘጋንለት ወይ እንደዚህ ሆኖ በስራት ካልተዘጋለት ከላይ ከተቀመጠ የተዘጋ ይመስለልና ከተነዳ በኋላ ሙቀት ላይ ሙቀት ላይ ሀይ ይመጣል። ለምንድን ነው አብዛኛው ጊዜ ያው ተቻክሎን ምናምስ አንዳንድ ጊዜ ግዜ ስራ ነገር ያጋጥምና ተቻክሎን የመምጣት የሞጣት ባሪ ይኖራል። ነገር ግን መኪና መንቀሳቀሻ አስከመሆነ እስከሆነ ድረስ በምፈልግበት ቦታ መድረሻ እስከሆነ ድረስ እያንዳንዱ ነገር ቼክ አድርገን በስርዓት መቅደናችን መጠምዘዛችን ቼክ አድርገን ብንወጣ ጥሩ ነው ማለት ነው። ጠዋት ላይ አብዛኛው ጊዜ መኪና ማሞቅ ወይም ደግሞ አስነስተን ትንሽ ጊዜ መጠበቅ አይነት ባህሪ ሊኖር ይገባል። ምክንያቱም ምንድን ነው ኢንጂን የራሱ የሆነ የሙቀት ስቴጅ አለ። የኢንጂን የራሱ የሆነ የሙቀት ስቴጅ አለ። ያ ስቴጁ ምንድን ነው? አምቢንት የሆነ ቴምፕሬቸር ሲደርስ ማለት ነው ያ ማለት ልክ አምቢንት ቴምፕሬቸር ሲደርስ አንደኛ ነገር ይሄ እዚህ ኢንጂን ፓርቶች ላይ የብረት ነክ ነገሮች ናቸው። ብረት ደግሞ ኮልድ ሲሆንና ሆት ሲሆን የተለያየ አይነት ባህሪ ነው የሚኖረው ማለት ነው። ፐርፎርማንሳችንም በዛ መልኩ ስለሚለያይ እነዚህ መኪኖች ላይ ስንመጣ በብዛት አሁን ይሄንኛው ለምሳሌ አክል አውቶማቲክ መኪና ነው። አውቶማቲካሊ ድሪቭን የሚደረግ መኪና ነው። አውቶማቲክ መኪና ካልሞቀ ጧት ጧት ላይ የመሞቅ አይነት ባህሪ ከሌለው ኤክስፓንድ ስለማያደርጉ ፓርቶቹ ምንድነው ጥሩ የሆነ ፐርፎርማንስ አናገኝም ማለት ነው ቶሎ የሆነ ፐርፎርማንስ አናገኝም እና ልክ ስናሞቅ ቢያንስ ከ10 እስከ 15 ደቂቃ ባለው ጊዜ ውስጥ ስናሞቀ መኪናው ወርማፕ ቢያደርግ ራሱን በራሱ እስከ አምቢንት ቴምፐሬቸር እስከሚሰድ ድረስ ድረስ ወርማፕ ቢያደርግ ጥሩ ነው። ለምን ፋን አለው እዚህ ጋር ያው ከራዲያተር ሳንወጣ ፋን አለው። ፋኑ የሚያገለግለው ምንድን ነው? ራዲያተራችን ውስጥ ያለ ውሃ ኦቨር እንዳይሞቅ እየተነሳ የራሱ የነዚህ የራሱ የሆነ እየተነሳ ሴንሰር ስላለው በዛ ስልክ ሴንስ ሲያደርግለት ያችኛውን ሴንስ ያደረገበትን ታይም ጠብቆ ፋኑ ተነስቶ አቀዝቅዞ ይጠፋል ማለት ነው። ፋናችንም በዛች በ10 እና በ15 ደቂቃ ዋርማፕ በምናረግበት ሰዓት ላይ ፋኑ በትክክል መስራት አለመስራቱን ቼክ ማድረግ አለብን ማለት ነው። ያኛው ልክ ፋኑ ሲነሳ አንደኛ ነገር የሞተሩ ላይ ያለው ድምጹም ይለያል። ሁለተኛ ነገር ደግሞ የፋኑ ድምጽ የራሱ የሆነ ድምጽ አለው። ስለዚህ ያኛው ፋኑ በትክክል መነሳት መቻሉን ቼክ አድርገን ራዲያተር ውሃችንን ፊል አድርገን በስራት መዝጋታችንን ከዛ በኋላ እሱና ቼክ አድርገን መነሳት ይኖርብናል ማለት ነው። ኮፈን ከፍተን በምናምቁበት ሰዓት ላይ ባትሪ ተርሚናሎቻችን በስርዓት ፖዚቲቭ እና ኔጌቲቭዎቻችን በስርዓት መጠበቃቸውን ቼክ ማድረግ አለብን። ለእነዚህ መኪኖች ምክንያቱም ምላችሁ ኮምፒውተራይዝድ የሆነ ሲስተም ነው ይሄ መኪና። ሉዝ ኮኔክሽን ይባላል ባትሪ ላይ ፖዚቲቭ እና ኔጌቲቭ ተርሚናል ላይ በስራት ካልታሰረ ባትሪ ያው ትላንትና የተንገጃገጨ መንገድ ውስጥ ገብተን ሊሆን ይችላል ከዚህ በፊት። ስለዚህ በሚንገጃገጭበት ሰዓት ላይ ከዚህ በፊት የነበረውን ነገር ባትሪው ሉዝ ኮኔክሽን ካለው ጠዋት ላይ ስንነሳ ቼክ ስለምናደርገው የዛን ሰዓት ላይ ሉዝ ኮኔክሽን ካለ እያንዳንዱን መጥበቃቸውን፣ ፖዚቲቭ እና ኔጌቲቭ ተርሚናላቸውን መጥበቃቸውን ቼክ ማድረግ አለብን ማለት ነው። ምክንያቱም ኢስዩ ትክክለኛ የሆነ ሲግናል ፍሎ እንዲያገኝ ማለት ነው፣ እሱ ይረዳናል ማለት ነው። በተጨማሪ ጠዋት ላይ በምንናሰበት ሰዓት ላይ ይህንኛው እንደምታዩት የብሬክ ፍሉዳችን ወይም ደግሞ የፍሬን ዘይታችን ማለት ነው። ቋቱ ይሄንኛው ነው። ሪዘርቭ ወይሮ ይሄንኛው ነው። ትክክለኛ ማክሲመም ሊሚት ላይ መሆኑን ሁሉ ጊዜ ጠዋት ላይ ቼክ ማድረግ አለብን። ልክ ዋ ማክሲመም ሊሚት ላይ መሆኑን ቼክ እንዳናደርግ ነው ሁሉ ይህንኛውንም ማክሲመም ላይ መሆኑን ቼክ ማድረግ አለብን ማለት ነው። ሪዘርቭ ወራችን ላይ ቼክ እናደረጋለን። ክረምት ላይ ከሆነ ደግሞ የምንደዳበት ኮንዲሽናችን ክረምት ከሆነ አብዛኛው ጊዜ ፎግ ስለሚይዝ የዊንዲሽል ጃርጅ እሱን ማጥፊያ ያው ዋይፐር ስለምንጠቀም የዋይፐር ውሃችንም ትክክለኛ መሆኑን እዚህ ጋር ቋቱ ላይ ቼክ ማድረግ እንችላለብን ማለት ነው። ያው ይህንኛው ለክረምት ሲሆን ነው ያውን ቼክ የምናደረግበት ማለት ነው። ይህ የኢትዮ አውቶሞቲቭ የዩትዩብ ገጽ ነው። ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ስለ መኪኖች አጠቃቀም ቴክኖሎጂ፣ እንዲሁም ደግሞ አዳዲስ መኪኖች ሲመጡ በዚህ የዩትዩብ ገጻችን ላይ ማወቅ ትችላላችሁ። ኢትዮ አውቶሞቲቭ ይችኛዋ ለሰርቪስ የመጣሽ መኪና ነች። እንደምትያት ገና እየጀመርናት ነው። ዲብዝ ወደ ውስጥ እየገባን እንሄዳለን ማለት ነው። እነዚህ ሲስተም ላይ ያሁን እንኛ ዋን ፖይንት ስሪ የሚባሉት ሞተሮች ናቸው። እነዚህ ኮሮላ 1.3 2003ዎቹ ተብሎ የሚመጡት ናቸው። እንግዲህ እንዳሳያችሁ ቅድም ይህንኛው ኤር ፊልተሮቹ ቀጥታ ከየት ወዴት ይሄዳል የሚለውን ነገር ደግሞ በምንመለከበት በሰዓት ላይ ኤር ኢንቴካችን ነው፣ ወይም ደግሞ ቫኪም ስቦ የሚያስገባበት አየር ከአትሞስፌር ላይ ስቦ የሚያስገባበት ደረጃ ነው። አየር ከገባ በኋላ እዚህኛው ጋር እነዚህ ላይ መኪኖች ላይ በነገራችሁ ላይ ባለፈው እንደነገርኳችሁ እንዳሳየችሁ የኦልድ ሞዴሎቹ ካርቤተር ታይፕ ናቸው መኪኖቹ። እነዚህ ደግሞ ኤሌክትሪክ አላቸው ብያቸዋለሁ። ካርቤተር ታይፕ ላይ ሜን ዲፈረንሳቸው ምንድን ነው በምንልበት ሰዓት ላይ ካርቤተር የሆነ መኪና ላይ ነዳጅ ፌዳላችን ዲፕሬስ በምናደረግበት ሰዓት ላይ ሙሉ ለምስንረቅት ወይም ደግሞ በምንረግጥበት ሰዓት ላይ ምንድነው ፊውል ነው ይረጨው ካርቤተር ውስጥ ፊውል ነው ይህንኛው ግን እነዚህ መኪኖች ላይ ግን ነዳጅ በምንረገጥበት ሰዓት ላይ ሙሉ ለሙሉ የሚገባው ምንድነው አስፒሬት እያደረገ የሚገባው ምንድነው ኮልድ ኤር ወይም ደግሞ አየር ነው ማለት ነው፣ ወደ ሲስተም የሚገባው ምክንያቱም እያንዳንዱ የፊውል የፊውል መስመሩ ቼክ ወይም ደግሞ ኮንትሮል የሚደረገው ኤሌክትሪካል ስለሆነ ፊውል ኢንጀክተሮች የሚባሉ ስላላቸው በፊውል ኢንጀክተር አማካኝነት ታይሚንጋቸውን በቪቪቲ አይ እንዳልኳችሁ ታይሚንጋቸውን እየጠበቀ ፊውል እየረጨልን ምክንያቱም ለነዳጅ ኮንሰምፕሽን ናቸው ጥሩ ናቸው ተብሎ ስለሚታሰብ ከወልዶቹ ፊውል በተከከለ እየረጨ የሚያስገባልን ሌላ ፓርት ስለሆነ ይሄንኛው፣ ካርቡሬተራቸው ወይም ደግሞ ይሄንኛው ትሮትል ቦዲያቸው የሚባሉ በነዚህ ምንድን ነው የሚያስገባው? ሙሉ ለሙሉ ኮልድ የሆነ ኤር ነው የሚያስገባላቸው ማለት ነው። ኮልድ ኤር ይገባል ወደ ኢንቴክ ማኒፎልድ ይገባል። ከኢንቴክ ማኒፎልድ ወደ የት ይሄዳል ማለት ነው? ውስጥ ላይ ቫልቮች፣ ቫልቭ ሲስተሞች አላቸው ማለት ነው። ኢንቴክ ካምሻፍት በዚህ በኩል አላቸው። ኤግዞስት ካምሻፍት ወይም ደግሞ ጭስ ማውጫቸው፣ የጭስ ማውጫ ወይ ደሞ የእሳቱ በዚህ በኩል አለ፣ የነፋሱ በዚህ በኩል አለ። ነፋስ በዚህ በኩል እያሳመቀ ይገባል፣ እሳት በዚህ በኩል እያሳመቀ ይወጣል ማለት ነው። ስለዚህ ሜይን ፐርፖዛቸው የነዚህ መኪና ምንድን ነው? ፊውል ኮንሶምሽናቸውን ዝቅተኛ ማድረግ። ስለዚህ ፊውል ኮንሶምሽናቸው ዝቅተኛ በሚሆንበት ሰዓት ላይ ደግሞ ኢንጂን ፐርፎርማንሳቸው ጥሩ እንዲሆን ኢንጂን ፐርፎርማንሳቸው ጥሩ እንዲሆን ዱሬብል እንዲሆን ያገለግላል ማለት ነው። ኦልተርኔተር እዚህ ጋር ያላቸው ባትሪ ኦልተርኔተር ዋናው አገልግሎቱ ምንድን ነው? ባትሪን ቻርጅ ማድረጊያ ነው። እዚህ ጋርም ኦልተርኔተራቸው ምን አይነት ነው? ሲልድ ታይፕ ነው ማለት ነው። ወይም ደግሞ ኢምቤድድ የሆነው ኦልተርኔተር ነው እዚህ ጋር የሚጠቀሙት ማለት ነው። በሌላ ደረጃ ደግሞ ኢንጂን ሰፖርታቸው ልክ ከዚህ በፊት እንዳሳየ ነው፣ ቀደም ብለን እንዳየ ነው፣ አራት አይነት ነው። በአጋጣሚ ይህንኛውም አሁን እነዚህ ኮሮሎች ላይ አራት አይነት ኢንጂን ሰፖርት ነው ያላቸው። አንደኛው በሌፍት በራይት ሳይድ አላቸው፣ ሌፍት ሳይድ አላቸው፣ ፍሮንትና ሬር ሳይድ አላቸው ማለት ነው። ምክንያቱም ሞተራቸውም ትልቅ ስለሆነ ማለት ነው። ኦይል ፊልም የምናደርግባት ካፓችን ነች። ሞተር ዜት በዚህ በኩል ይጨመራል። ዜታችን ትክክለኛ ሌቭል ላይ መሆኑን አለመሆኑን ደግሞ ቼክ የምናደርግበት ወይም የዜት ሊቤሎ በሚባለው የሚጠራው ይህንኛውን ይመስላል ማለት ነው። እንደምታዩት ይህንኛው መኪና ትንሽ ዜቱ ቆሸሽ ያለ ነው። ያው ለሰርቪስም የመጣ ስለሆነ መቀሄሩ ስለማይቀር ይህንኛው አዲስ ዜት ይገባለታል ማለት ነው። እዚህ ጋር ኖት ማድረግ ያለብን ነገር ምንድን ነው? ቤታችን ላይ ስናቆም መኪና ምናልባት ዳገታማ ምናልባት ደግሞ ዝቅታማ አይነት ቦታ ሊሆን ይችላል እና ዘይት መጠናችንን ትክክለኛ ቦታ ላይ ላናቅ እንችላለን። ጠዋት ላይ ስንነሳ ዘይት መጠናችንን ትክክል ቦታ ላይ ላናቅ እንችላለን። ዘይት መጠናችንን ትክክለኛ ቦታ ላይ ለማወቅ ስንፈልግ ምንድን ነው የምናደርገው? ሌቭል ሰርፌስ፣ ዜሮ ኤሌቬሽን ያለበት ሌቭል ሰርፌስ መሆን አለበት። ዘይታችን ጠዋት ላይ ቼክ ስናረግ ማለት ነው እና ይህንኛው ፉል ና ሎ የሚል ሁለት አይነት ፓርቶች አላቸው። ፉል ከሆነ የዘይት መጠኗ እዛች ላይ ቦታ ላይ ከሆነ ጥሩ የሆነ ፊል አለው ማለት ነው። ሞተሩ ላይ ሙሉ ለሙሉ ሊብሪኬት የማድረግ ሙሉ ልዘይት አለው ማለት ነው። ሎ ላይ ካለ ግን ተጨማሪ ዘይት ስለሚፈልግ አድ ማድረግ ይኖርብናል ማለት ነው እና የሞተር ዘይት ላይ ከአንድ መኪና አንድ መኪና በምን ይለያያል? 15W በ40 በ50 የሚባሉ አይነት ዘይቶች አሉና ለሚመቸው አይነት መኪኖች ምን አይነት ዘይት ነው የምንጠቀምባቸው የሚለውን ነገር፣ ይህንኛው የቤንዚን መኪና እንደመሆኑ መጠን የምንጠቀመውም ፔትሮል የሆነውን ዘይት ነው። ዲዝል የሆነውን ዘይት ለእነዚህ ብንጨምርለት ምን አይነት ኢፌክት ያመጣል የሚለውን ነገር እናያለን። ዘይት በባህሪው የማለስለስ አቅም ነው የሚሰጠው። እያንዳንዳቸው ዘይት ደግሞ ሲመረቱ ለመኪኖቹ ታይፕ እንዲስማማ ተደርጎ ነው የሚመረተው ማለት ነው። ስለዚህ ምንድን ነው ልክ እዚህኛው ላይ መኪና ላይ የዲዝል ለምሳሌ ብንጨምርለት ምንድን ነው የሚያደርገው የሚለውን ነገር እንዴ፣ አንደኛ ነገር ዘይት ሉብሪኬት ነው የሚያደርገው። እያንዳንዱ ፓርቶች ላይ ያሉት የሞተር ክፍሎች ላይ ያሉትን ነገሮች ሉብሪኬት የማድረግ የማለስለስ አቅም ነው የሚሰጠው ማለት ነው። የዲዝል ኦይን ደግሞ ወይም ደግሞ የናፍጣ ዘይት ደግሞ በባህሪው ወፈር ያለ ወይ ደግሞ እንዴት ነው፣ ትንሽ ሙቅ ያለ ዘይት ነው ማለት። ወፈር ያለ ዘይት ነውና እዚህ ላይ በሚገባበት ሰዓት ላይ እነዚህ ፓርቶች ቶሎ ቶሎ መለስለስ የሚፈልጉት ናቸው። ያንኛው አይነት ዘይት በምንጠቀምበት ሰዓት ላይ የማለስለስ አቅሙ ትንሽ ያዝ ስለሚያደርገው ፐርፎርማንሱን ሙሉ ለሙሉ አንደኛ ነገር ይይዘዋል። ሁለተኛ ነገር ደግሞ ፐርፎርማንሱን ለምን ይይዘዋል የሚባለው ነገር እያንዳንዶቹ ፓርቶች በትክክል የመለስለስ አቅማቸው እየደከመ እየደከመ ስለሚመጣ ቅድም መጀመሪያ እንዳልኳችሁ ኢንጂን ዋርማፕ ሲያደርግ ሜታል ፓርት ስለሆነ ትንሽ መስፋት ይፈልጋል። ስለዚህ እነዛ ፓርቶች ላይ በሚሳፈበት ሰዓት ላይ እያንዳንዱ ቦታ ላይ ዘይት መግባት መቻል አለበት ማለት ነው። ስለዚህ ማለት ለስቅሙ እየደከመ እየደከመ ሲመጣ የሚያወጣውም ኢንጂን አውትፑቱም እየቀነሰ ይመጣል ማለት ነው። በተመሳሳይ ደግሞ የቤንዚን ዘይት ናፍጣ መኪና ላይ ብንጠቀም ምን አይነት ነገር ያመጣል ብንል ደግሞ የቤንዚን ዘይት ለስለስ ያለ ወይም ደግሞ ቀጠን ያለ ነው በባህሪው ከናፍጣ ዘይት። ስለዚህ የመሞቅ ባህሪ ልክ ናፍጣ መኪና በምንጨምረበት ሰዓት ላይ ሙተሩ ቶሎ ቶሎ የመሞቅ ባህሪ ያመጣል ማለት ነው። የኢንጂን ናቸው። በቀጣይ እንግዲህ ለልና የምንችለው ምንድን ነው? እነዚህ መኪኖች ላይ ያው እንዳልኳቸው ኮምፒውተራይዝድ ናቸው። እያንዳንዱ ነገራቸው በኮምፒውተር ነው የሚታዘዙት ማለት ነው። ኮምፒውተራቸው የቱ ጋር ነው የሚገኘው ከተባለ፣ እንግዲህ ውስጥ ላይ ሁለት አይነት ሶስት አይነት አራት አይነት አይነት ታይፖች አሏቸው። በእነዚህ ደረጃ የነዚህ ዳሽቦርዳቸው ስር ከስር በፓሴንጀር ሳይድ ላይ ኮምፒውተራቸው ይገኛል ማለት ነው። እኛ ጋር ለሰርቪስ በሚመጣ ሰዓት ላይ መጀመሪያ የመኪናውን ሂስትሪ ማወቅ መቻል አለብን። ከዚህ በፊት ምን ምን ተደርጎለታል የሚለውን ነገር ያው እነዚህ ኮምፒውተር ስላላቸው ኮምፒውተሩ ውስጥ ገብተን እያንዳንዱን ዳታ መሰብሰብ መቻል አለብን ማለት ነው። ያንኛው የምንሰበስብላቸው እነዚህ በምን ምክንያት ነው፣ ኦቢዲ የሚባል ኢንስትሩመንት አላቸው እና ኦቢዲቱ የሚባሉትን የኮምፒውተር ማንበቢያ ነው እነዚህ የሚጠቀሙትና። እና ምን ችግር አለው፣ ከዚህ በፊት መኪናው ሂስትሪው ምንድን ነው የሚለውን ነገር በሱ ቼክ አስደርጋቸዋለን። አብረን ተጋጠሉ። ስለዚህ ይሄ መኪና ያው ኮምፒውተራይዝድ እንደመሆኑ መጠን የመኪናውን ሂስትሪ ምንድን ነው ያለበት፣ ከዚህ በፊት የነበረው ችግር ምንድን ነው፣ ወይ ደግሞ የኢንጂን ፐርፎርማንሱ ምንድን ነው፣ እግሩ ላይ ኤቤስ ያላቸው ሲስተም ፍሬዝ ሲስተማቸው፣ እነዚህ ኤቤስ የሚባለው አለ፣ እሱን ጠቅሽ ያልፍላቸዋለኝ። ኤቤስ ሲስተሙ እንዴት ነው፣ የካምቢዮ ሲስተማቸው እንዴት ነው የሚለውን ነገር በኦቢዲቱ መሳሪያችን ቼክ እናደርጋለን ማለት ነው። እንደምታዩት የመኪናውን አይነት ቶዮታ ነው፣ ቶዮታ ኮሮላ ነው። የስሪት ነው ጃፓን ኤሪያን አሁን ያለው ኖርዝ አሜሪካን የሚለውን ነገር ነው ዜጋ የሚያሳየ አዘር ኤሪያን እንለዋለን። ራሱ ሰልፍ ቼክ እያደረገ ስለሆነ ትንሽ እንታገሳለን ማለት ነው። እንደምታዩት ኢንጂን ሲቲ ኤሌክትሮኒክ ኮንትሮል ዩኒት አለው፣ ኤስአርኤስ ኤርባጋቸው አለው። ከዛ መጀመሪያ ላይ ኢንጂኖቹ ላይ ያለው ነገር ምንድን ነው የሚመስለው የሚለውን ነገር ቼክ ማድረግ እንችላለን። ከዛ በኋላ ምንድን ነው የምንለው? መጀመሪያ ላይ ከዚህ በፊት ሂስትሪ ላይ የመኪናው ላይ ያለው ነገር ምንድን ነው? ፎልት ኮድ አስቀምጧል፣ ኮምፒውተሩ የራሱ ዳታ አስቀምጧል። ከዚህ በፊት ያለው የሆነ ነገር ትሪግ ያደረገበት ነገር ኖሮ ፎልት ኮድ አስቀምጧል ወይስ አላስቀመጠም የሚለውን ነገር ነው እዚ ጋር መጀመሪያው እናያለን። ከዚህ በፊት ምንም አይነት ፎልት ኮድ መኪናው ላይ አልተቀመጠም። ስለዚህ ኤረር ኮድ ምንም ነገር አልሰጠንም። ኖ ዲቲሲ ነው የሚለው ስለዚህ ምንም ነገር ኤረር ኮድ የለውም። አሁን ላይ ያለ ኤረር ኮድ አለ ወይ? አሁን ላይ መኪናው እየተነዳ እየመጣ እያለ ያለ ኮድ አለ የሚለውን ነገር ነው። ምንም ነገር ኮድ የለውም ማለት ነው። ስለዚህ መኪናው የኢንጂን ትኖቹ ላይ እያንዳንዱ ሴንሰሮቹ ላይ ምንም አይነት ነገር የለውም ማለት ነው። ፎልት ኮድ እንወጣላ ከሱ ፎልት ኮድ ቢኖረው የሰጠንን ፎልት ኮድ አግኝተን ከዛ በኋላ ችግሩን ከቀረፉን በኋላ ኤሬዝ ኮድ ነው ኤሬዝ ኮድ ነው የምንለው። ሞተር አካባቢ ላይ ያላቸው እነዚህ የቶዮታ ኮሮላ ምን ይመስላል የሚለውን ትንሽ ጀነራላይዝድ የሆነ ኢንፎርሜሽን ለመስጠት ያክል ሞክራለሁ። ወደ እግሩ ሲስተም በምንመጣበት ሰዓት ላይ እግራቸው ላይ የነዚህ ሰስፔንሽን ሲስተማቸው ሁለት አይነት ነው ያላቸው። አንደኛው የዘይት በዘይት የሚሰራ ሰስፔንሽን አላቸው። ሁለተኛ ነገር ደግሞ በንፋስ የሚሰራ የታመቀ አየር በሚሰራ ሰስፔንሽን አላቸው ማለት ነው። የነዚህ መኪኖች ላይ አብዛኛው ጊዜ ላይ ኤቤስ የፍሬን ሲስተማቸው ኤቤስ ወይም ደግሞ አንቲሎክ ብሬክ ሲስተም የሚባለውን ነገር የሚጠቀሙት ማለት ነው። አንቲሎክ ብሬክ ሲስተም ምንድን ነው? የነዚህ ላይ ሲመጣ ኤሌክትሪካል ኢሲዩ ሲግናል ይሰጣል። በምንሄድበት ሰዓት ላይ መኪናውን እያንቀሳቀስን ድራይቭ እያደረግን በምንሄድበት ሰዓት ላይ ፍሬን በድንገተኛ አደጋ ላይ ወይ ደግሞ ድንገተኛ ፍሬን በምንይዝበት ሰዓት ላይ ኢሲዩ ድንገተኛ ፍሬን ተይዟል እና እሱ ራሱ ነው እየመጠነልን፣ እግሩ ላይ ሴንሰር አለው ሴንስ እያደረገልን እየመጠነልን ምን ያህል ፍሬን መያዝ አለብን የሚለውን ነገር ቼክ የሚያደርግልን ኮምፒውተሩ ነው ማለት ነው። የኦልዶቹ ላይ የምታገኟቸው ነገር የለም ምክንያቱም ኤሌክትሪካል ሲስተም ስለሌላቸው ብሬክ ሲስተማቸው ኦልዶቹ ላይ በብዛት አታገኙም። እነዚህ የተሻሻሉት ላይ የሚመጡት ላይ ነው ይህንኛውን የብሬክ ሲስተም ወይም ደግሞ አንቲሎክ ብሬክ ሲስተም የሚባለውን ነገር የምታገኙት ማለት ነው። በሰርቪስ ሰዓት ላይ አንቲሎክ ብሬክ ሲስተም ያው ኤሌክትሪካልም ስለሆነ ያላቸው ምን ምን ቼክ እናደርጋለን ነገሮቹ ላይ በሚንልበት ሰዓት ላይ አንደኛ ነገር የፍሬንሸራችን ወይም ደግሞ ብሬክ ፓዳችን የፊት ላይ የብሬክ ፓድ ነው ብሬክ ፓዳችን ላይ ዊድ አድርገዋል ወይስ አላደረገም የሚለውን ነገር ቼክ ማድረግ አለብን። የፊት እግርሽ ላይ ደግሞ አንቲሎክ ብሬክ ሲስተማችን ሴንሰር አለቻት፣ ማግኔት ከሆነ ሴንሰር አለው። ሴንሰሩ ክሎክ ዳራ ማድረጉን ወይም ደግሞ ቆሻሻ አለመያዙን ቼክ አድርገን አጽድተን መቅጠብ መቻል አለብን ማለት ነው። እንደ መዝጊያ ያክል ባለፈው ካሳየኋችሁ ይችኛ የቶዮታ ኮሮላ መኪኖች ይችኛ በአጋጣሚ ይሄንኛው እንደ ምሳሌ ያክል ጠቅሰን የተሻሉ ወይም ኔክስት ጄኔሬሽኖቹ እነዚህ ከዛ በኋላ የመጡት መኪኖች ናቸውና ምን ይመስላሉ የሚለውን ነገር በተቻለ መጠን ለመዳሰስ ሞክረናል። ዘመናዊ መኪና ዘመናዊ እየሆነ በመጣ ቁጥር ምንስድም ኬር የዛኑ ያክል የኛም ዘመናዊነት እየጨመረ መምጣት አለበት። ሰርቪስ ታይማችን በስርዓት በትክክል ማወቅ አለብን። በስርዓት ሰርቪስ አምስት ሺህ ሲደርስላቸው እነዚህ መኪኖች ከዛ በላይ መንዳት አይፈልጉም። አምስት ሺህ ሲደርስላቸው ቶሎ ሰርቪሳችን እየጠበቅን ማድረግ ይኖርብናል። ጠዋት ጠዋት ላይ ወይ ደግሞ በምንድዝበትም ሰዓት ላይ መኪናችንን ሁል ጊዜ ቼክ ማድረግ ይኖርብናል ማለት ነው። እንግዲህ ኢትዮ አውቶሞቲቭንም እኛን መርጦ በተከታታይ በሁለት ሳምንት እንግዲህ ይህን የመሰለ የተሻለ ፕሮግራም እያንዳንዱ ቦታ ላይ ገብቶ በተለይ ደግሞ ማስረሻ ገራዥን መርጦ እዚህ መጥቶ እንደዚህ ጥሩ የሆነ ኤክስፕላኔሽን እኔም ፈልጌ ወድጄ ኤክስፕላኔሽን እንድሰጥ በእውነቱ ስለረዳኝ በእናንተ ስም እንግዲህ ለማመስገን እወዳለሁ። በኔክስት በተሻለ ቪዲዮ ደግሞ ለመገናኘት እሞክራለሁ። አመሰግናለሁ። አጋሮቻችን አባይ ኤሲድ ቀለም እና የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ነው። የእነሱን መልክት እንድትከታተሉ ጋብዛለሁ። መልካም ቆይታ። እንደ ስኬት ተሰምቶት ከእንቅልፍዎም ሲነቁ አልጋው ላይ ያለው ኮንፈርት ለስላሳና ምቹ ነበር ማለት ነው። አርዜዴክስ ኮንፈርት ለባለ ኮከብ ሆቴሎች፣ ለሪዞርቶች ለሆስፒታሎች ለገስታ ውሶች መቶ በመቶ ከጥጥ የተሰሩ ኮንፈርቶች ዱቬት ከቨሮች አንሶላዎች ምቹና ተስማሚ ላባ ትራሶች በሚያስፈልገው የአልጋ ስፋት ልክ ቀርበዋል የእንቅልፎን ደስታ ለዛሬ ብቻ ሳይሆን ለነገ ዓላማ ስኬት ብሩህ የሚያደርጉ ናቸው በተጨማሪም ከጥጥና ከፖሊስተር ጨርቅ ተዋህዶ የተሰሩ ጥራታቸው አስተማማኝ በቀላሉ ቤት ውስጥ መታጠብ የሚችሉ ኮንፈርቶች፣ ከፍራሽ ሙቀት ወደ ሰውነት እንዳይሄድ ሰላማዊ እንቅልፍ የሚያስመጡ ማትረስ ፕሮቴክተሮች፣ ማንኛውንም ፍሳሽ ወደ ፍራሽ እንዳይሄድ አምቆ የሚስ ፕሮቴክተሮች፣ አርዜዴክስ ኮንፈርት ያገኛሉ። ምቾት፣ ጥንካሬ፣ ውበት፣ አርዜዴክስ ኮንፈርት። ሄሎ፣ እንግዶቹ እየገቡ ነው። ኧረ እባክሽ በቃ መጣ መጣው፣ ሻይቡና እያልሻቸው ጠብቂ። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ በርካቶችን በፍጥነትና በደህንነት ያሰቡበት እንዲደርሱ አድርጓል። ላለፉት ዓመታት ከ60 ሚሊዮን በላይ ተሽከርካሪዎች በፍጥነት መንገድ ተመላልሰዋል። ከጅቡቲ የጫነው ቃ በግማሽ ቀን ደርሷል። በካሜራ የተደገፈው ቴክኖሎጂ ክፍያ መንገድ ለደህንነቱና ለፍጥነቱ አጋዦ ነው። ድሬዳዋ ደወሌና የአፍሪካ ትራንስ ሃይዌ አካል የሆነው የሞጆባቱ ፍጥነት መንገድ አድማሱን አስፍተዋል። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ደህንነቱ የክብር ስማጭን ነው። 011 4 67 12 4 አባይ ኤሲድ